ሰላም ጤና ይስጥልን። የብስራት ዩቲዩብ ቻናል ተመልካቾቻችን የሰዓቱ መረጃ ነሆ ይዘን ቀርበናል። ዜናዎችን እየመራን እኔ ቅድስት ደጀኔና እስካሁን አለማየው ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናቸው የምንቆይ ነው የሚሆነው። የምናስቀድመውም ደግሞ የሀገር ውስጥ መረጃን ይሆናል። በኢትዮጵያ ባለፉት ዘጠኝ ወራት ለ ሶስት መቶ ሶስት ሰዎች የአይን ብሌን ንቅለ ተከላ ተደረገ። በኢትዮጵያ አይን ባንክ በኩል በ ሁለት ሺ አስራ ሰባት በጀት ዓመት በዘጠኝ ወራት ውስጥ ለ ሶስት መቶ ሶስት ሰዎች የአይን ብሌን ንቅለ ተከላ ተከናውኗል። ህብረተሰቡን ቃል የማስገባት ስራ ላይ ሰፊ እንቅስቃሴ የተደረገ መሆኑን የገለጹት የኢትዮጵያ ደምና ሕዋስ አገልግሎት ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ ለብስራት ሬዲዮ እንደገለጹት አምስት መቶ ሀያ አንድ ሰዎች ከህልፈታቸው በኋላ የአይን ብሌናቸውን ለመለገስ ቃል መግባታቸውን ገልጸዋል። አገልግሎት መስጠት ከጀመረ ከ21 አመታት በላይ ያስቆጠረው የአይን ባንክ እንደ ሀገር ተደራሽነቱ ውስን መሆኑ፣ በቂ የሰው ኃይል አለመኖሩ፣ በተጨማሪም ህብረተሰቡ በቂ ግንዛቤ ባለመኖሩ ቃል የሚገቡት ቁጥር አነስተኛ መሆኑ የባንኩ ችግሮች ናቸው ሲሉ ዳይሬክተሩ ተናግረዋል። በኢትዮጵያ የአይን ባንክ በአዲስ አበባ ብቻ ይሰጥ የነበረ ሲሆን በአሁኑ ሰዓት በጅማ ሪፈራል ሆስፒታል ከቀጣይ ዓመት መጀመሪያ ወር ጀምሮ አገልግሎት ለመስጠት ባለሙያዎች እንዲሰለጥኑ እየተደረገ መሆኑ ተገልጿል። የአይን ብሌን የማሰባሰብ ስራ ሲሰራ የኤች አይቪ፣ ኮቪድ፣ የጉበት ቫይረስና ሌሎች በሽታዎች ቅድመ ምርመራ የሚከናወን ሲሆን በዚህም ተላላፊ በሽታዎችን በመከላከል ንቅለተከላው ይከናወናል። ዘገባው የሰማ ጀምሮ የተሰዩም ነው። ለሰባት ዓመታት የጠፋችው ግለሰብ በባለቤቷ ተገድላ ተቀብራ እንደነበር ታወቀ። ጀማል አህመድ ነዋሪነቱ በአርሲ ዞን ሱዲ ወረዳ መንያ ወልቂጤ ቀበሌ ውስጥ ነው። እንደ ማንኛውም የአካባቢው ወጣት ራሱን ለትዳር ሲያበቃ በአካባቢው ወግና ባህል መሰረት ማይረማ ቀድሮ ከምትባል የአካባቢው ልጅ ወደሆነች ወጣት ቤተሰብ ሽምግልና ልኮ ፍቃድ አግኝቶ በጋብቻ ይተሳሰራል። የሁለቱ ጥንዶች ትዳርም ሰላማዊ ነበርና በመግባባት ላይ የተመሰረተ እንደነበር የአካባቢው ሰዎችም ተናግረዋል። ይሁን እንጂ ከጥቂት ዓመታት በኋላ ግን የጀማልና የማይረማ ትዳር ባለመግባባት ወደ ግጭት ያመራ ጀመር። በዚህም ማይረማ ወደ ወላጆች ከሌሎቿ ዘንድ እየሄደች ጀማል ለምኖ አስለምኖ በሽማግሌ ታርቆ ይመልሳታል። ይህ በእንዲህ እንዳለ ጥቅምት ወር 2010 ዓ.ም ምት የዛሬ ሰባት ዓመት ምሽት ባል ጀማል ሚስቱን ማይረማን የሰጠውሽን አስቀምጪ ያልኩሽን ብር አምጪ ሲላት፣ ብሩን ካስቀመጠችበት ቦታ ስታጣው አንስተው ከሆነ ካስቀመጥኩበት አጣው ስትለው፣ በያዘው የብረት ዱላ አንዴ ጭንቅላቷን በመምታቱ ወዲያውኑ ህይወቷ እንዲያልፍ ያደርጋል። ጀማል በዚህ ጊዜ ወዲያው የጓሮ መሬት በመቆፈር የሙዝ ተክል ይተክልበትና ይቀመጣል። የአካባቢው ነዋሪዎች የማይረማ መስ ሰወር ጥርጣሬ ሲገባቸውም ሲጠይቁት ወደ ምዕራብ ሐረርጌ ዘመድ ለመጠየቅ እንደሄደች አስወርቱ ከቆየ በኋላ ምዕራብ ሐረርጌ ገለምሶ ከተማ አደጋ ደርሶባት በከተማ አስተዳደር ማዘጋጃ እንደተቀበረች ተናግሮ እሱም እርሙን አውጥቶ እንደመጣ በመናገር ለቅሶ ተቀምጦ ነገሩን ያረሳሳል። የማይረማ ሞት እርግጥ ነው ተብሎ ቤተሰብም የአካባቢው ሰውም አምኖ በተቀበለበት ሰዓት ጥቅምት 6 ቀን 2017 ዓ.ም በአካባቢው በዘነበ ኃይለኛ ዝናብ በተከሰተ ጎርፍ ማይረማ የተቀበረችበት ጉድጓድ መሬት አፈር ተሸርሽሮ ከሰባት ዓመት በኋላ አስክሬኗን ከለበሰችው ልብስ ጋር ግልጽ ሆኖ ይወጣል። ከባቢው ሰው ይህንን አይቶ ወዲያው ለፖሊስ አመልክቶ ጀማል አህመድ ከሰባት አመት በኋላ በቁጥጥር ስር ይውልና የማይረማ አስክሬን ከተቀበረበት ጉድጓድ ወጥቶ ለምርመራ ወደ ዳግማዊ ሚኒሊክ ሆስፒታል ተልኮ ከሰባት ዓመት በኋላ በክብርም ይቀበራል። ፖሊስም የምርመራ መዝገቡን በአስክሬን የምርመራ ውጤትና በሰዎች ማስረጃ በማጠና ጥገና ክር ለአቃቤ ሕግም ይልካል። አቃቤ ሕግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶ የካቲት 11 ቀን 2017 ዓ ም በወንጀል ሕግ ቁጥር 539 ህዝባር 2 በከባድ የሰው መግደል ወንጀል ክስ በአርሲ ዞን ከፍተኛ ፍርድ ቤት ይመሰርታል። በአቃቤ ሕግ የተመሰረተውን ክስ ሲከታተል የቆየውም የአርሲ ዞን ከፍተኛ ፍርድ ቤት ተከሳሽ ጀማል አህመድ ሰው ለመግደል ሀሳብ ባይኖረውም የባለቤቱ የፈጸመው ግድያና የአገዳደል ሁኔታ የተጠቀመበት መሳሪያ ዘዴ እንዲሁም የግድያውን ድርጊት ለመደበቅ ያደረገው ድርጊት በማስረጃ በመረጋገጡ ተከሳሹን ጨካኝ፣ አደገኛ፣ ነውረኛ መሆኑን የሚገልጽ በመሆኑ በ16 ዓመት ከስድስት ወር እስራት እንዲቀጣ የወሰነበት መሆኑን ብስራት ሬዲዮ ከአርሲ ዞን ከፍተኛ ፍርድ ቤት የተገኘው መረጃ አመላክቷል። ተመልካቾቻችን መረጃዎቻችን አሁንም ቀጥሏል። ከዚህ በመቀጠል ደግሞ ከውጭ ወዳገኘ ናቸው መረጃዎቻችን አሳልፋችሁም። የአርጀንቲናው ፕሬዚደንት የስፔኑን ጠቅላይ ሚኒስትር ሳንቼዝን በድጋሚ ሽፍታ ሲሉ ተሳደቡ። የአርጀንቲናው ፕሬዚዳንት ዣቬር ሚሊ በማድሪድ በተካሄደው ዝግጅት ላይ የስፔን ጠቅላይ ሚኒስተር ፔድሮ ሳንቼዝን ተሳድቧል። ተመሳሳይ ጥቃት ከዓመታት በፊት መሰንዘራቸውን ተከትሎ ሀገራቱ ወደ ዲፕሎማሲያዊ ግጭት ውስጥ መግባታቸው ይታወሳል። በውዱ ምሽት በማድሪድ ኢኮኖሚክስ ፎረም ዝግጅት ላይ ሜለይ በቀጥታ የሳንቼዝን ስም ሳይጠሩ የአካባቢው ሽፍታ ሲሉ ተደምጧል። የጠቅላይ ሚኒስትር ሳንቼዝ ጽፈት ቤት ስለ ጉዳዩ አስተያየት ከመስጠት ተቆጥበዋል። እንደ አውሮፓያን አቆጣጠር በ2023 መገባደጃ ላይም የአርጀንቲና ፕሬዚደንት ሆኖ የተመረጡት ሚሌ የቀድሞ የቴሌቪዥን ፕሮግራም አዘጋጅ የነበሩም ሲሆን አስገራሚና ያልተለመዱ ድርጊቶችን ስልጣን ከያዙ ወዲህ ማድረጋቸውን ቀጥለዋል። እንደ አውሮፓያን አቆጣጠርም በግንቦት 2024 ሚሌ በማድሪድ ውስጥ በነበረም ሌላ ፕሮግራም ላይ የጠቅላይ ሚኒስትሩን ሳንቼዝን ሚስት ቤጎና ጎሜዝን ሙሰኛ ብለው መጥራታቸው ይታወሳል። አስተያየቱ ዲፕሎማሲያዊ ዓለም መግባባትንም አስከትሏል። የስፔን መንግስት የአርጀንቲና ፕሬዝዳንት ይቅርታ ለመጠየቅ ፍቃደኛ ባለመሆናቸው አምባሳደሩን ለብዙ ወራት ከቦይኖስ አይረስ ማስወጣቱ ይታወሳል። አርጀንቲና በማድሪድ ያሏትን አምባሳደር ባታስወጣን ፕሬዝዳንት ሚሊ ሳንቼዝን ትቢተኛ፣ ጨኳኝና ፈሪ በማለት በእጥፍ ተሳድበዋል። ጎሜዝ ስለ ሙስና በቅድመ ምርመራ ላይም ትገኛለች። እሷና ባለቤቷ ግን ምንም አይነት ጥፋት እንዳልፈጸሙም ክደዋል። የቱጃሩ ሰው ኤለን አባት ልጄ ከትራምፕ ጋር ያለውን ግጭት ወደ አደባባይ በማውጣቱ ስህተት ሰርቷል፣ ሲሉ ተናገሩ። የአለማችን እጅግ ባለጸጋ የሆነው ኤሎን ማስክና የአሜሪካ ፕሬዚደንት ዶናልድ ትራምፕ መካከል የተፈጠረው አለመግባባት በሁለቱም ወገን ውጥረት የቀሰቀሰ ሲሆን ኤሎን ትራምፕን በአደባባይ በመቃወም ስህተት ሰራ ሲሉ የማስክ አባት በሞስኮ ለሩሲያ መገናኛ ብዙኃን ተናግረዋል። ማስክና ትራምፕ ባለፈው ሳምንትም በማህበራዊ ሚዲያ ላይ ስድቦችን መለዋወጥም የጀመሩም ሲሆን ማስክ የፕሬዚደንቱን የግብርና የውጭ ክፍያም አጸያፊ በማለት አውግዘዋል። ለአምስት ወራት ያህል ከፍተኛ ጭንቀት ውስጥ እንደነበርም ይታወቃል። ረፍት ስጧቸው ሲሉ ሄሯል ሞክ ለኢንዶቨልዥያን ጋዜጣ የሩሲያና ከተማን በጎበኙበት ወቅትም ተናግረዋል። በጣም ደክመዋልና ተጨንቋል። ስለዚህ እንደዚህ አይነት ነገር ይጠበቃል ሲሉ ማክለዋል። ትራምፕ ያሸንፋሉ፣ ምክንያቱም ፕሬዚደንት ሆነው ተመርጠዋል ሲሉ ማክለዋል። ትራምፕ ቅዳሜ እለት ከቢሊነር ማስክ ጋር የነበራቸው ግንኙነት ማብቃቱን ተናግረው መስክ ከሪፐብሊካኖች ጋር የሚወዳደሩትን ዲሞክራቶችን ለመደገፍ የገንዘብ ድጋፍ ለማድረግ ከወሰነ ከባድ መዘዞች እንደሚኖር አስጠንቅቀዋል። የዓለማችን ባለጸጋው ሰው ማስክ የትራምፕን የ2024 ፕሬዚደንታዊ ዘመቻም ከፍተኛ ድጋፍ አድርጓል። ትራምፕ የፌዴራል የሰው ኃይል ለመቀነስ እና ወጪን ለመቀነስ አወዛጋቢው ጥረትን እንዲመራ ኢሎን መስክን መሾማቸው ይታወሳል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እጅግ አድርገናችሁ እናመሰግናለን። ለሁላችሁም በያላችሁበት መልካሙን እየተመኘ እንሰናበታችኋለን። ሰላም ነው